ሰላም በዚህ ቪዲዮ ሎክድ የተባለውን አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በኒውዮርክ ከተማ ኤዲ የጭነት መኪናውን ከጥገና ሱቅ ለማስመለስ እየሞከረ ነው። ነገር ግን ለቤት ኪራይ እያጠራቀመውን ገንዘቡን በሙሉ ቢያቀርብም ሂሳቡን ለመክፈል በቂ አልነበረም። በዚያ ጊዜ ልጁ ሳራ ትደውልለታለች። ነገር ግን ከመካኒኩ ጋር መነጋገሩን ለመቀጠልም ጥሪውን ችላ ይለዋል። ኤዲ የጭነት መኪናውን ልጁን ለመውሰድና እቃዎችን ለማድረስ ስራው እንደሚያስፈልገው ቢገልጽም መካኒኩን አሁንም ግድ የለውም። በመቀጠል ኤዲ ከቀድሞ ሚስቱ የስልክ ጥሪ ደርሰውና እሷም ሳራን ትምህርት ቤት ሄዶ ስላልወሰዳት ትጮበታለች። እሱም ለልጁ ቅድሚያ እንደማይሰት ትነግረውና ስልኩን ትዘጋብታለች። የተስፋ መቁረጥ ስሜት እየተሰማው ኤዲ በአንድ ጠረጴዛ ላይ የአንድ ሰራተኛ የኪስ ቦርስ ያስተውላል። ባለቤቱን ሆን ብሎ ያናድደውና እንዲገፋውም ያደርጋል ይህም ማንም ሳያስተውል የኪስ ቦርሳውን እንዲሰርቅ አስችሎታል። ከወጣ በኋላ የኪስ ቦርሳውን ሲመረምር ብዙ ገንዘብ እንደሌለው በማየቱ ቅር ይሰኛል። ወደ ዋናው ጎዳና ሲደርስ ሊሰረቁ የሚችሉ ሰዎችን ለማግኘት ዙሪያውን ይመለከታል። ነገር ግን ምንም ያልተጠበቀ ነገር የለም። ምንም ሳይሳካለት ያልተቆለፈ መኪና ለማግኘት ተስፋ በማድረግ የመኪና በሮች እጀታዎችንም መሳብ ይጀምራል። ከመኪኖቹ አንዱ ውስጥ ውሻ ነበርና ሲጮህበትም ያስደነግጠዋል። ነገር ግን ኤዲ ጓደኛ ያደርገውና ትንሽ ውሃ እንኳን ለውሻ ይሰጠዋል። እንዲሁም ጓደኞቹን ገንዘብ ለመጠየቅ እየሞከረ ነበር፣ ነገር ግን ማንም ሊረዳው አልቻለም። የሎተሪ ትኬቶችን ቢገዛም አይሳካለትም። በሚቀጥለው ጊዜ ሳራ ለኤዲ ስትደውልለት ስልኩን ያነሳና ስለ ተዋት እያማረረች ትንሽ ካለቃቀሰችበት በኋላ ቢያንስ አሁንም እንደምትወደው ተናግራ ስልኩን ትዘጋለች። ስልኩ ከተዘጋ በኋላ ኤዲ ራቅ ባለ የመኪና ማቆሚያ ቦታ ላይ በጣም የሚያምር መኪና ያስተውላል እና በሩንም ይመረምራል። በሚገርም ሁኔታ በሩ አልተቆለፈም። ወዲያውኑ ወደ ውስጥ ገብቶ ጠቃሚ ነገር መፈለግ ይጀምራል። ነገር ግን ያገኘው መነጽር ብቻ ነበር። አንድ ሰው ሲያልፍ ፊቱን ለመደበቅም ወደ ሌላ አቅጣጫ ይመለከታል። የሚሰርቀው ነገር ስለሌለ ኤዲ ለመውጣት እየተዘጋጀ ነበር። ነገር ግን በሩ በራሱ ተዘግቶ አሁን እንደተቆለፈ ይገነዘባል። ሌሎች በሮችን ለመክፈስ ሲሞክር እና ለመክፋት ቢሞክር እንኳን አንድ የሚከፈት ነገር የለም። ሌላ ሰው ሲያልፍም እንደገና መደበቅ ነበረበት። ከዚያም ሁሉንም መስኮቶች በቡጢና በእግሩ ለመምታት ይሞክራል። ነገር ግን ሙከራዎቹ አይሰሩም። በድንገት ዳሽቦርዱ ላይ ያለ ታብሌት መልስልኝ የሚል ስም ያለው ጥሪ የሚደወልለታል። ኤዲ ችላ ብሎት ለመውጣት መንገድ መፈለጉንም ቀጥሏል። አንድ ሰው በመኪና ውስጥ በተደበቀ ካሜራ እየተመለከተው መሆኑንም አላወቀም። በመጨረሻ በአንድ ክፍል ውስጥ የጎማ መፍቻ ያገኝና መስኮቱን ለመስበር ቢሞክርም አልተሳካለትም። ታብሌቱ መጮውን ሲያቆምም ኤዲ በሩ ላይ ያለውን ፓነል ሰብሮ እጁን ያስገባል። ነገር ግን በድንገት እጁ በብረት ቁረጭም ይጎዳል። ብዙ ሳይቆይ ታብሌቱ እንደገና መጮ ይጀምርና ኤዲ በሩን ለመክፈት እየሞከረችላ ማለቱንም ይቀጥላል። በመቀጠል ስልክ ለመደወል ቢያስብም ነገር ግን ኔትወርክ እንደሌለው ያስተውላል። ሌላ አማራጭም ስላላየ ኤዲ ጥሪውን ለመቀበል ይገደድና የመኪናው ባለቤት ዊሊያምን ያገኘዋል። ኤዲ ይሰድበውና እንዲለቀውም ይጠይቀዋል። ነገር ግን ዊሊያም ዝም ብሎ ይስቅና እንደ ቅጣትን መቀመጫዎቹ እንዲያቃጥሉት ያደርጋል። ዊሊያም መኪናው ስድስት ጊዜ እንደተሰረቀና ከሌቦቹ አንዱ እንኳን እንዳልታሰረም ያስረደዋል ስለዚህ ተሽከርካሪውን እንደ እስር ቤት የሚያደርግ ልዩ የደህንነት ስርጭትም ጭኖበታል። በፍርሃት የተዋጠው ኤዲ ከቦርሳው ሽጉጥ አውጥቶ በመስኮቱ ላይ ይተኩሳል። ነገር ግን ጥይቱ ከጥይት መከላከያ መስታወቱ ላይ ተመልሶ ተፈናጥሮ እግሩን ይመተዋል። ይህም ከፍተኛ ጉዳት ያደርስበታል። በዚህ ጊዜ አንዲት ሴት ወደ መኪናው ትቀርባለች እና ኤዲ እርዳታ ለመጠየቅም እየሞከረ ነበር። ነገር ግን መስኮቶቹ ወደ ውስጥ የማያሳዩና ድምፅ የማያሰሙ ስለሆኑ እንደ መስታወት ብቻ ተጠቅማባቸው ከቦታውም ትሄዳለች። የኤዲ እግር በከፍተኛ ሁኔታ እየደማ ነው። ነገር ግን ዊሊያም ራሱ ዶክተር ኔም ብሎ በመናገርም አምቡላንስ ለመጥራት ፈቃደኛ አይሆንም። ኤዲ ስልኩን እንደገና ሲሞክር አሁንም አይሰራም እና ዊሊያም መኪናው ሁሉንም ኔትወርኮች እየዘጋ መሆኑንም ያብራራል። የጫማውን ማሰሪያ በእግሮ ላይ ማሰሩ ደሙን ለማስቆም በቂ አልነበረም እና ዊሊያም መጥፎ ቃላት በተጠቀመ ቁጥርም በኤሌክትሪክ ንዝረትም ያሰቃየዋል። ስለዚህ ብዙ ደም ስለፈሰሰው እና የኤሌክትሪክ ንዝረቱን በጣም ስለጎዳው ኤዲ ራሱን እንዲስትም ያደርገዋል። ሲነቃ ለሊት ሆኖ ዝናብም እየጣለ ነው በሚገርም ሁኔታ የኤዲ እግርና እና ክንድ ቁስሎች በፋሻ ተጠቅልለዋል። የሚበላ ነገር ለማግኘትም ቦርሳውን ይመረምራል። ነገር ግን የውሃ ጠርሙሱም ሆነ የምግብ ከረጢቱ ባዶ ናቸው። በሚቀጥለው ጠዋት ዊልያም እንደገና ይደውልና ስለ ሕይወቱ አንድ ታሪክ ለመንገር ይሞክራል። ይህም ኤዲ እንዲቆጣ ያደርገዋል። ዊሊያም አየር ማቀዝቀዣውን ያበራና ጮክ ያለ ሙዚቃም ይከፍትበታል። መጀመሪያ ላይ ኤዲ ዘፈኑ ጥሩ ነው ይላል። ነገር ግን ይህ ለሰዓታት ይቀጥልና ሙሉ ለሙሉ ያሳብደዋል። በዚያ ምሽት በጣም ስለሚቀዘቅዝም የመቀመጫ ሽፋኖቹን እንደ ብርድ ልብስ ይጠቀማል። ዊሊያም ሲደውል ኤዲ ከልቡ ይቅርታ ይጠይቀውና እንደገና ጨዋነት የጎደለው ላለመሆንም ቃል ይገባል። ዊሊያም ምንም ሳይናገር የአየር ማገዝገዣውን ያጠፋል። ነገር ግን አሁንም እንዲሄድ አይፈቀድለትም። በሚቀጥለው ጠዋት ኤዲ ባዶ በሆነ የውሃ ጠርሙስ ውስጥም ሽንቱን ይሸናል። ከዚያም ለመውጣት መንገድ ለማግኘት ተስፋ በማድረግ መኪናውንም መቀጥቀጥ ይጀምራል። ነገር ግን ምንም ነገር አልተሳካለትም። ዊሊያም እሱ ላይ ለማሾፍም ሲደውልለት ኤዲ በረንዳ ላይ አንድ ሰው ቆሞ የመኪና ማቆሚያ ቦታውን ሲመለከት ያስተውላል። ሁለቱ በድጋሚ ማውራት ይጀምራሉ እና ኤዲ ሲሳለቅበት እንደገና በኤሌክትሪክ ቴዝም ያደርገዋል። ኤዲም ዊሊያም እንዲሞት ካደረገው ችግር ውስጥ እንደሚገባ ይጠቁማል። ኤዲ ማንንም በሕይወቱ ገሎ እንደማያውቅና ሽጉጡ ለመከላከያ ብቻ እንደሆነም ሊያብራራለት ይሞክራል። ሆኖም ዊሊያም ግድ አልነበረውም እና ፖሊሶች ምንም የማይጠቅሙ ደደቦች እንደሆኑም ያስባል። ስለዚህ ምንም እንደማያደርጉትም እርግጠኛ ነው። ዊሊያም ካንሰር እንዳለበትና አራት ወራት ብቻ እንደሚቀረውም ይነግረዋል። ለዚህም ነው ለውጥ ማምጣት የሚፈልገው። ስርዓቱ በግልጽ ስለማይሰራም ፍትህም ማስፈን የእሱ ኃላፊነት ነውም ብሎ ያስባል። እሱም የወንጀል መዝገቡን ማረጋገጥ ስለሚፈልግ የኤዲኔ ማህበራዊ ዋስተና ቁጥርም ይጠይቀዋል። ይህ የኤዲ መጀመሪያ ጥፋት ከሆነ የበለጠ ገርም ይሆንለታል። ነገር ግን የወንጀል ሪከርድ ካለበት በአንዳንድ ሀገሮች ሌቦች እንደሚደረጉት የኤዲን ጣቶች ለመቁረጥ እንዳሰበም ይገልጻል። ኤዲ ቁጥሩን ለመስጠት ፈቃደኛ አይሆንም እና የሰው ልጅ ስራ ማግኘት ሲያቅተውና እንደ ዊሊያም ያለው ሀብታም ሰዎች ሁሉንም ሀብት ሲያከማቹ ሰዎች ለመስረቅ እንደሚገደዱ ይጠቁማል። የተናደደው ዊሊያም እንደገና ቴዚ ያደርገውና ሙዚቃውን እንደገና ለማስጀመር ስልኩን ያቋርጣል። ምሽት ላይ በመኪና ውስጥ ያለው የሙቀት መጠን መጨመር ይጀምራል። እና ኤዲ ሊቋቋመው የማይችለውን ሙቀትም ለመቋቋም ልብሱ ማውለቅ ነበረበት። ዝናቡን እያየው ከሱ ለመጠጣት ይመኛል እና የራሱን ሽንት ለመጠጣት እንኳን ያስባል። ነገር ግን ሊያደርገው አልቻለም። ዊሊያም የማህበራዊ ዋስትና ቁጥሩን በውሃና በተለመደው የሙቀት መጠን ለመለወጥ ሐሳብ ያቀርብለታል እና ኤዲ ስምምነቱን ከመቀበል ውጭ ሌላ አማራጭ የለውም። ዊሊያም ቁጥሩን ካገኘ በኋላ ሙቀቱን ያጠፋለት እና እስረኛውን ቁስል ለማከምም የመጣ ጊዜ ከወንበሩ ስር የውሃ ጠርሙስ እንደደበቀ ይገልጽለታል። ኤዲ ጠርሙሱን በሙሉ በአንድ ጊዜ ከጠጣ በኋላ ለመተኛት ይሞክራል፣ ነገር ግን በጃኬቱ ኪስ ውስጥ ያለው ነገርም ያስቸግረዋል። ቀደም ሲል የገዛቸው የሎተሪ ትኬቶች ነበሩ እና አንድ ገና ያልፋቀው ትኬትም ነበር። እናም ትኬቱን ሲፍቀው የሚያስፈልገውን ገንዘብ እንዳሸነፈ ሲያውቅም ከመሳቅ በስተቀር ምንም ማድረግ አልቻለም። ዊሊያም ምን እየተካሄደ እንዳለ ለማወቅ እንደገና ይደውልለታል እና ኤዲ ምግብም እንዲሰጠው ይደምነዋል። በጣም በሚያምር ንግግር ለፈጸመው ወንጀል ከልቡ ይቅርታ የጠይቀውና ኤዲ መጥፎ ሰው እንዳልሆነ የወሰነው ዊሊያም አንደኛውን ክፍል ከፍቶ ምግብም ያሳየዋል። ኤዲ ወዲያውኑ ይዘውና ከመዘጋቱ በፊት በውስጡ አንድ በተንም ያስተውላል። ዊሊያምም ሌላ ጥሪ ሲደርሰው ስልኩን ይዘጋል። ነገር ግን ኤዲ ድምፁን በድምፅ ማጉያዎች ላይ መስማት ይችላል እና ንግግሩ ዊሊያም ዶክተር መሆኑን ያረጋግጥለታል። ከዚያም ሰውየው መሄድ እንዳለበት ይነግረዋል። ኤዲ በረንዳ ላይ ያለውን ምስል ሲንቀሳቀስም ያስተውላል። ይህም ያሰረው ሰው እሱ እንደሆነ እንዲያረጋግጥ ያደርጋል። ዊሊያም ከበረንዳው ላይ ከሄደ በኋላ ኤዲ ለመኪናው ካሜራ የመሃል ጣቱንም ያነሳል እና ምንም ምላሽ አያገኝም። ይህም ዊሊያም ከእንግዲህ እሱን እየተመለከተው እንዳልሆነም ያሳያል። ከዚያም ኤዲ የመሳሪያውን ክፍል ሰብሮ በውስጡ ያሉትን ነገሮችን ፎቶ ያነሳቸዋል። እጁን ያስገባና ማብሪያው ጋርም ለመድረስ ይሞክራል። ነገር ግን በሂደቱ ውስጥ ፍሩንም ይሰብራል። እንደገና ሲሞክር ዊሊያም ተመልሶ ስላየው መቀመጫዎቹ ማቃጠል ይጀምራሉ። በሚቀጥለው ቀን ኤዲ የፊት መቀመጫ ላይ የተኛ መስሎም ይቆያል። ነገር ግን በእግሩ በመሳሪያው ክፍል ውስጥ በተኑ ጋር ለመድረስ እየሞከረ ነው። ሌላ ቀን ያልፋል እና ሰውነቱ በጣም እየደከመ ስለሄደ የራሱን ሽንት ከመጠጣት ውጭ ሌላ ምርጫ የለውም። በዚያ ምሽት የኤዲ እግር በመጨረሻ በተኑ ጋር መድረስና መኪናውን ማስነሳት ይችላል። ወዲያውን ወደ ሹፌሩ ወንበርም ዘሎ ይነሳል። ነገር ግን መኪናው በጥቂት ደቂቃዎች ውስጥም ድጋሚ ይቆማል። ዊሊያም እሱ ላይ ለማሾፍ ይደውልለትና መኪናውን እንደገና ያስነሰዋል። ነገር ግን በዚህ ጊዜ ባለቤቱ በርቀት እየተቆጣጠረው ነበር። መኪናው ጎዳናዎችን ሲያቋርጥ ዊሊያም ክላሲካል ሙዚቃ ያጫውታል እና ወንጀል ኒውዮርክን ስለተቆጣጠረ ሁሉም ሰው በፍርሃት እንደሚኖርም ይጠቁማል። መኪናው በአደገኛ ሁኔታ በፍጥነት መሄድ ሲጀምር ኤዲ እየደነገጠ እንመለከተዋለን እና በመጨረሻም ሁለት ወንጀለኞች አንድን ሰው በሚደበድቡበት ጨለማ ጎዳና ውስጥም መኪናው እየቆመ እናያለን። ዊሊያም የመኪናው መብራቶች ያበራና ክላክስም ያሰማል። ይህም ሽጉጥ እንዳለው ለማሳየት ሸሚዙን ያነሳውን የአንድ ወንበዴውን ትኩረትም ይስባል። መኪናው በፍጥነት እየሄደ ዊሊያም እየሳቀ ሰውየውንም ይጨፈልቀዋል። ሁለተኛው ወንበዴ እየተኮሰ በፍርሃትም መሮጥ ይጀምራል። ነገር ግን ጥይቶቹ በጥይት መከላከያ መስታወቱ ላይ ምንም አይሰሩም። ሰውየውን ማሳደድ ይጀምርና ወንጀለኛው መኪናውን ለማምለጥም በድንገት ሲታጠፍ እናየዋለን። ነገር ግን ጎዳናው ዝግ ሆኖ ነው የሚያገኘዋል። ዊልያም መኪናውን በፍጥነት እንዲሄድ ያደርገውና ሰውየውን ከበሩ ጋርም ያላጥመዋል። ወንበዴው ለመነሳት ሲሞክር መኪናው ሰውየው በከፍተኛ ሁኔታ እንዲጎዳና ደሙ እስኪፈስም ድረስ መግፋቱን ይቀጥላል። ኤዲም እየጮኸ ዊልያምን እንዲያቆም ያሳምነውና መኪናውም ወደኋላ ይመለሳል። ሆኖም ዊልያም እሱ ላይ እያሾፈበት ነበር። እና መኪናውንም እንደገና አንቀሳቅሶት የሰውየውን ራስ ቀልም ይጨፈልቀዋል። የተናደደው ኤዲ ሁሉንም አይነት መጥፎ ቃላት በመናገር መጮ ይጀምራል። ስለዚህ ዊሊያም ጮክ ያለ ሙዚቃ እየተጫወተ መኪናውን እንደገና እንዲሄድ ያደርጋል። በጣም በፍጥነት እየሄደ ነው እና ሌሎች መኪኖችንም ለትንሽ እየሸወደ መጓዙ ይቀጥላል። የመኪና ማቆሚያ ህንፃ ውስጥም ገብቶ በጣም በፍጥነት ወደ ጣሪያው እስኪደርስ ድረስ እንዳገቱን ይወጣል። መኪናው ወደ ጫፉ ሲቃረብ ሲመለከት ኤዲ እየደነገጠ እናየዋለን። ነገር ግን በመጨረሻው ሰከንድ ላይም ይቆማል። ይህም ኤዲ ጭንቅላቱን እንዲመታና ራሱን እንዲስትም ያደርገዋል። ጠዋት ኤዲ አሁንም በከተማ ውስጥ በሚንቀሳቀሰው መኪና ውስጥ ይነቃል። ዊሊያም የኤዲን ቤተሰብ እንደጎበኘና ሳራን እንኳን ለትርፍ ያልተቋቋመ ድርጅት ውስጥ እንደሚሰራ አስመስሎ ወደ ትምህርት ቤት እንደወሰዳት ይገልጽለታል። ዊሊያም ኤዲ ለቀድሞ ሚስቱ መክፈል ያለበት የፍቺ ገንዘብም ስላለበት ሲወቅሰው መኪናው ከትምህርት ቤቱ ፊት ለፊትም ይቆማል እና ኤዲ ሳራ ስትወጣ በማየቱ ይደነግጣል። እሷ ብቻዋን ወደ ቤት ትሄዳለች እና መንገዱን ልትሻገር ስትል መኪናው ለትንሽ ሊገጫት ነበር። ሳራ መኪናው እንደገና እየተከተላት እንደሆነ ታይና በስኩተሯ በፍጥነት ለመሄድ ትሞክራለች። ኤዲ በሚያውቃቸው ደግ ቃላት ሁሉ ይቅርታ እየጠየቀ ያለቅሳል። ግን ይሄ ለዊሊያም በቂ አልነበረም። እሷ አሁንም መኪናውን በፍጥነት እንዲሄድ እያደረገው ነው። ይህንን ለማስቆም የተስፋ መቁረጥ ስሜት የተሰማው ኤዲ ሽጉጡን ይዞ ራሱን ለማጥፋት ይሞክራል። ነገር ግን ሽጉጡ ቀለው አልነበረውም። ዊሊያምም መኪናው ሳራን በሰዓቱ እንዲስሳት ያደርግና ኤዲን ባከመበት ወቅት ጥይቶቹን እንደወሰደም ያብራራለታል። ቀኑ ሙሉ ኤዲ ዝም ብሎም ይውላል። ዊሊያም ሀገሪቱ ላይ ያለውን ስርዓትን በመቃወም ማጉረምረሙን ይቀጥላል። ለሊት ላይ ኤዲ በመጨረሻ ተበሳጭቶ ሁሉንም ካሜራዎች ነቅሎ ታብሌቱ እስኪሰበር ድረስም ይለቅጠዋል። መኪናው ግን አሁንም አልቆመም። ስለዚህ ኤዲ በስልኩ ላይ የሳራን ፎቶዎች ይመለከትና ጥሩ አባት ባለመሆኑ ይቅርታ በመጠየቅም ልባዊ መልእክትም ያስቀምጥላታል። በሚያሳዝን ሁኔታ መኪናው አሁንም ኔትወርኩን ስለዘጋው መልእክቱ ወደ እሷ መድረስ አይችልም። ከጥቂት ጊዜ በኋላ ተሽከርካሪው በተለየ የመኪና ማቆቢያ ቦታ ይቆማል እና ዊሊያም መስኮቱን ዝቅ አድርጎ ሰላምም ይለዋል። ኤዲ ደነግጥና ለማጥቃት ይሞክራል። ነገር ግን ዊልያም እስኪረጋጋ ድረስ ቴዝ ማድረጉንም ይቀጥላል። የኤዲ መጥፎ ጠረን ለማስወገድ የተወሰነ ሽቶ ከረጨ በኋላ ዊሊያም ጥቂት ማሰሪያዎችን ይሰጠውና እጁን እንዲያስርም፣ ይነግረዋል። መጀመሪያ ላይ ኤዲ እምቢ ቢልም ዊሊያም እንደገና ቴዝ ካደረገው በኋላ ግን መታዘዝ ነበረበት። የኤዲ እጆች በመኪናው ውስጥ ካለው መንጠቆ ጋር ከተሳሰሩ በኋላ ዊሊያም ገብቶ የኋላ ወንበር ላይም ቦርሳ ይጥላል። ጥይቶቹን ወደ ሽኩቱ ካስገባ በኋላም ዊሊያም ኤዲ ሲጋራ እንዲያጨስ ፈቅዶለት እንዲበላም ጥቂት ምግብ ይጥልለታል። ከዚያም ክላሲካል ሙዚቃውን ከፍቶም ይነሳል። ጉዞ በሚካሄድበት ጊዜ ኤዲ ስለ ዊሊያም ሴት ልጅ ያለማቋረጥ ጥያቄዎችን ይጠይቀዋል። ይህም ዊሊያም ኤዲ ጭንቅላቱን በዳሽቦርዱ ላይ እንዲጋጭ ብዙ ጊዜ መኪናውን እንዲያቆም ያደርገዋል። ዊሊያም ስለ አዲሱ ትውልድ ማጉረምረም ይጀምራል እና ሴት ልጁ መኪናውን ለመስረቅ በሞከሩ አንዳንድ ሌቦችም በአሰቃቂ ሁኔታ እንደተገደለች ይናገራል። ስለ ፍትሕ ትርጉም መከራከር ሲጀምሩ ሽጉጡን በኤዲ ጭንቅላት ላይ እንኳንም ያደርገዋል። ይህ ሁሉ በሚሆንበት ጊዜ ኤዲ ግሩም በመሳሪያው ክፍል ውስጥ ማስቀምጦታል። በመጨረሻም በተኑን ተጭኖ ኃይሉን ሙሉ ለሙሉ ያጠፈዋል። መኪናው ቁጥጥር ያጣና ከአንድ ገደል ላይ የሚወደቀ እናያለን። ይህም ኤዲ አፍንጫውን በዳሽቦርዱ ላይ እንዲሰብር ያደርገዋል። ዊሊያም በድንገት ሽጉጡን ይተኩስና ጥይቱ መስኮቶችን ከመታ በኋላ ዊሊያምን ከጀርባው ይመተዋል። ከገደሉ ላይ ከተንከባለለ በኋላ መኪናው ከአንድ ወንዝ አጠገብ የሚቆምና ሁለቱም ሰዎች ራሳቸውን ይስታሉ። ጠዋት ላይ መኪናው ስለተበላሸ ኔትወርኩ ተለቆ ስልኩ መልእክቱንም ይልክለታል። ኤዲ መጀመሪያ ይነቃና ከማሰሪያው ጋር መታገል ይጀምራል። ዊሊያም ሲነቃ ኤዲ ነፃ መሆን ይችልና ሁለቱ መካከል ድብድብ ይፈጠራል። በሙሉ የተጠራቀመ ቁጣው ኤዲ ዊልያምን ደብድቦ ሽጉጡን ለመተኮስ ይዘጋጃል። ነገር ግን በዚያን ጊዜ ስልኩ ይጮህና ሳራ እየደወለችለት እንደሆነ ይመለከታል። ዊሊያም ስልኩን እንዲያነሳ ይነግረዋል። ሲያነሳው ሳራ መልእክቱን ስለሰማች በጣም እንድትጨነቀች ትናገራለች። ኤዲ ደህና መሆኑን ያረጋግጥላትና በኋላ እንደሚወስዳትም ቃል ይገባላታል። በድንገት የመኪናው ሞተር በእሳት እያያዝና ኤዲ ዊልያምን በሮቹን እንዲከፍትም እየጠየቀው እናያለን። ነገር ግን ዊሊያም አስደሳች ጊዜ ነበረን ብሎ ትምዘው ይሞታል። ከዚያም ኤዲ የዊሊያምን ቦርሳ ሲመረምር በመጨረሻ መስኮት ለመስበር በቂ የሆነ መዶሽ ያገኛል። ኤዲ እሳቱ ወደ ተሽከርካሪው ቀሪ ክፍል ከመድረሱ በፊትም ከመኪናው ለመውጣትም ችሏል። የዊሊያም አስክሬንም ሲቃጠል ትቶት ያሸነፈበትን የሎተሪ ትኬትም ይዞ ይሄዳል። ወደ መንገዱ ሲደርስ አንድ ሹፌር ደም ሲፈሰው አይቶ ወዲያውኑ መኪናውን እንዲሳፈር ሀሳብ ያቀርብለታል። ከጥቂት ጊዜ በኋላ ጭነት መኪናውን ለመውሰድ እየሄደ እናየዋለን። ነገር ግን መካኒኩ ጥገናውን ገና እየጨረሰ ነበር። ዘግይቶ መድረስም ስለማይፈልግ ሄዲ ለሰውየው መኪናውን ለመሸጥ ይወስንና ወደ ትምህርት ቤት የሚሄድበትን ብስክሌትም ያገኛል። ከሳራ ጋርም በድጋሚ ተገናኝተው እየተቃቀፉ ፊልሙ እዚህ ጋርም ይጠናቀቃል። ይህንም ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።